ቤተሰብ እንዴት ናችሁ? ሰላም እንዴት ናችሁ? ዛሬ በዝግታችን ቅመም ተራ አካባቢ ላይ እንገኛለን ከሚሴ ቅመም ተራ አካባቢ ላይ እንገኛለን እና የመጣነው ዛሬ ቅመም ተራን ለመጎብኘት ነው። በጉብኝታችን ላይ እንዳየ ነው በጣም ደስ ደስ የሚሉ ነገሮችን አግኝተናል። ቅመም ተራ አካባቢ ላይ ጥራጥሬ ተራ አካባቢ ላይ ያለነው እና በጣም ደስ ደስ የሚሉ ነገሮች በቅናሽ በቅናሽ የቀረቡ ነገሮችን እያየን ነውና በዛሪውን ሁሉ ነገር ያለበት አጃው፣ ገብሱ፣ ጥራጥሬ ሁሉ ነገር ቅመማ ቅመሙ ሳይቀር በተሟላ ሁኔታ የቀረበበት ቦታ ላይ ነው ያለ ነው። እና ወንድማችን ሁሉን ነገር አቅርቦ በተመጣጣኝ ዋጋ እየሸጠ ያለ ጎበዝና ታታሪ ልጅ ነው። እናውት እንደምታዩት ጥራጥሬ ሁሉ የተሟላ ነገር ነው። አንድ ነገር የጎደለ ነገር የለም እና እዚህ ቦታ ላይ የመጣችሁ በቅናሽ በቅናሽ ዋጋ መጠቀም መግዛት ትችላላችሁ። መበላት የለባቸው ሞት ሁሉ ነገር በቅናሽ ነው። ታ እንደምታየት፣ ዝንጅብል ይባላል ያ ቦታ 180 ብር 200 ብር 150 ብር እያለ እሱ የሚሸጠው 120 ብር ነው እና ይሄ ኮረም ገብስ ራሱ ትያጃ ሁሉ ነገር የቀረው ነገር የለውም። ይሄ ወንድማችን እየገዛን እናበረታታው። በጣም ጎበዝ ነው እና በተመጣጣኝ ዋጋ ለህዝቡ በተቆርቋሪነት አቅርቦ በቅናሽ ዋጋ እየሸጠ ያለ